አሰላሙ አለይኩም ወረህመቱላህ ወበረካቱ። ጀምዓ እንዴት ናችሁ? ዳና ናችሁ ወይ? አልሐምዱሊላህ እኔ በጣም ዳና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ፣ ሁሉ ሰላም ከእኔ ጋር ሁሉ ሰላም ነው። ያው እንግዲች እስካሁን የተመሸበትን ምክንያት ብንነግራችሁ ለእናንተ አሳማኝ ላይሆን ይችላል። መብራት የማይጠፋበት ሀገር ነው ያላችሁት። እኔ ሳውዲ አረቢያ ወይም ኦማንም ስኖር ማለት ነው አንድ ቀን መብራት ሄዶ አያውቅም። አንድ ቀን በቃ በእድሜ መብራት ሂዶ አያውቅም። እና መብራት የማይጠፋበት ሀገር ስለሆነ ያላችሁት ለእናንተ ይከብድ ይሆናል። ዝሮ ዝሮ ኢትዮጵያውያኖች እየ ያው መብራት ይጠፋል፣ በጣም ያስቸግራል። እዚህ ፖል እየተቀየረ ነው ተባለ፣ ፖሉም ተቀየረ፣ ግን መብራት ከመጥፋት ወደኋላ ብሎ ያቀ አልሐምዱሊላ ቢሆንም ግን ደስተኞች ነን። በቃ በዚህ ሰዓት ይሰራል፣ ኖርማል ነው። እኛ ቀን ቀን ስንሮጥ ነው የምንለው ደሴ ኮምቦልቻ ያጣ ነውን ደሴ ያጣ ነውን ኮምቦልቻ ስንሯሯጡ ለን ነው ማታ እቃዎቻችንን ሰብስበን ከጨረስነው በኋላ ወደ ቪዲዮ የምንመጣው እና ማታ ማታ ደግሞ መብራት እየወሰዱብን ነው። እና ዱአ አድርጉልን እንዳይወስዱብን ማለት ነው። ዛሬ የሁለት ሰው እቃ ነበረ አስቤዛ ልቀርጽ ያሰብኩት ግን ጤፍ ነበረ፣ ጤፉ አልተፈጨም። ስለዚህ እያወደ ነገ አስተላንፈ ነዋል አንዱን ይሄ ደግሞ 17850 ብር ፈጀ። እዚህ ጋር ሁለት ኪሎ ሽንኩርት በ60 ብር 120 ብር እና ሁለት ኪሎ ሱካር በ170 ብር እና አተር በ230 አተር በ230 ቡና ደግሞ በ1300 ብር 2600 ብር። በጣም ቆንጆ ቡና ነው፣ ዱቄቱ አጠይቁ ጣዕሙ ማሻላ የሆነ ቡና ነው። 2600 ብር ይሄ ሁለት ኪሎ ቡና ነው። እዚ ጋር ደግሞ 10 ኪሎ ሽሮና ሰባት ኪሎ በርበሬ ነው ትዕዛዟ። ከበርበሬው አንድ ኪሎ ለዚህ ለሽሮ ተደርጎበታል። በጣም ቆንጆ ተደርጎ ማሻላ ተባርክማን የተዘጋጀ ምጥን የሆነ ሽሮ እና በርበሬ ነው። ሽሮ ደግሞ አምስት ኪሎ ባቄላ እና አምስት ኪሎ ደግሞ አተር ነው። ሁለቱም በሁለት ከሀምሳ ሂሳብ ነው የተገዙት። ነጭ ሽንኩርት፣ ዝንጅብል፣ ላዝማሪ ነው። አጠቃላይ ቅመሞች ደግሞ እርጥብም ደረቅም ተደርጎበት ነው የተዘጋጀው። እርጥብ ማለት ያው ከመጀመሪያው ከበርበሬው ከሽሮው ከበርበሬው እና ነጭ ሽንኩርት፣ ዝንጅብል፣ አዝማሪኖ እነዚህ ተደርገው ከሽሮ የተወሰነ ይቀነስና ተደልዞ ከደረቁ ሽሮ ጋር ተቀላቅሎ ነው እንግዲህ። ከደረቀ በኋላ ደግሞ ደረቅ ቅመሞችን የምናደርገው እና በጣም በአማረ ሁኔታ የተዘጋጅ። ወደዳችሁት? እናንተ ደግሞ ማዘዝ ለምትፈልጉ ያው በ0967177194 ማዘዝ ትችላላችሁ። እጅግ በጣም ቆንጆ ቆንጆ ተደርጎ የተዘጋጀ ምጥን የሆነ ሽሮና በርበሬ ነው። በርበሬያችን ይሄ ነው። ይሄን የመሰለ ነው። መሻ ላይ የሚያምር ቆንጆ የሆነ ምጥን በርበሬ ነው። በርበሪ ደግሞ የተገዛላት በ730 ብር ሂሳብ ነው። ይህም በተመሳሳይ ቀይ ሽንኩርት፣ ዝንጅብል፣ አዝማሪ ነው። እነዚህ እርጥብ ቅመሞች በሙሉ ተደርጎ ተደልዞ ከደረቀ በኋላ ደረቅ ቅመም አለው ማለት ነው እና እንደዚህ በአማረ ሁኔታ የተዘጋጀ ሰባት ኪሎ በርበሪ እና አስር ኪሎ ሽሮ ነው ለማሻል ላይ ከወደዳችሁት እናንተም ደሞ ላይክ በማድረግ ሰብስክራይብ ሼር እያረጋችሁ ማበረታታት ትችላላችሁ፣ ማዘዝም ትችላላችሁ። ሌላው ደሞ ዘይድ በጣም ትፈጥኛለሽ። እንደ ጓደኛሽ እንደ መዲና ቀስ በተሻውሪ ምናምን ትልኛላችሁ። መዲና ጓደኛናት። እኔ ደሞ ዚነት ነኝ፣ የመዲና ጓደኛ እና መዲና መዲናናት። ዚነት ዚነት ናት። ተፈጥሮን ግዴታ ያን ጀማዓ አንድ ትህቴ ደግሞ በውስጡ ወላሂ በጣም ረጅም ጊዜ ማቃት ናት። ይሄን ችግር ካወራች ደግሞ ቢያንስ አመት በላይ ሆኖታልእና ከዛ ስልክ አጋጣሚ የ24 ሰዓት ነበር እናደረገችው መልእክት አጥፍቶባት ነበረና፣ እኔ እኮ እንደዚህ እንደዚህ ያልኩሽ ልጅ ነኝ ምናምን ብላ አስታወሰችኝ። አባት የለኝም እናት የለኝም ወንድምም የለኝም በቃ አንድ አጎት እና አጎት ልጆች አሉኝ። ግን አግብቼ ነበረ። ከዛም በኋላ ገንዘቤን በሙሉ ባሌ ሰራውልሽ እያለ የሌላ ሰው ቤት ፎቶ እያነሳ ልቁ ምናምን አለችኝ። እና ሀቂጋ በጣም አዝኝ። ሁለታችን በቃ እኩል ነው ያለቀስኩት ማለት ትችላላችሁ። በጣም ታሪኩ አረጅም ነው። እና ያች ልጅ አሁን እኔ የምሰራው ሀብታም ቤት ነው እና ስጦት አምስት መጡ ስድስትም ስጦታ ይሰጡኛል። ቢያንስ ጁምአ ሲመጡ ከአንድ ሺህ ብር በላይ ይሰጣልሁኝ አለች። እና ያን ብሬን ደግሞ ቦታ እንዲገዥልኝ ይፈልጋለሁኝ አንቺ ስለምወድሽ ስለማምንሽ ስትለኝ እኔ ቤትና ቦታ ላይ ጎበዝ አይደለሁም። ምክንያቱም ጭልፋ አይደለም ማንኪ አይደለም ቦታ። እህቴ፣ ያ የበላብሽ ወንድም ይሄን ደካማ ጎንሽን ተጠቅሞ ነው። በጣም ብዙ ነገር አውርተናል እና ለሌሎቻችሁም ትምህርት ከሆነ ለሌላ ጊዜ ለአወራችሁ ይችላለሁ። እና ኮሜንት ላይ ያሳውቁኝ። ይቺ እህቴ ንግድች በጣም ረጅም ታሪክ ያላት ናት። ደግሞ ሚስጥሩንም ችግር የለም ስላለች ነው።